የበጓ ምላስ መቶ ሰማንያ ብር ነው። እኛ ጋር ምሽጥ ሌላ ቦታ ብትጂ ይሄ ከሶስት መቶ በታች አይገኝም። እምር ኮሌክሽን ቆንጆ በጣም ከሁሉ በተቀላቀለ ነው እንጂ ለመንግስታችንም ለከንቲባችን ለአዳነች ይሄንን ነው የምለው ምክንያቱም እዚህ ቦታ ላይ እኛ በተመጣጠነ ነገር ነው ለሰው የምናቀርበው ናችሁ የአዲስ ጣም ፕሮግራም ተከታታዮቻችን፣ ዛሬ ለየት ባለ መልኩ አዲስ ጣዕማችን የምናደርገው እዚህ ሽፈራው ምግብ ቤት ውስጥ ነው። የሽፈራው ምግብ በጣም ለየት ያለ ነው ተብሏል። እስቲ ምንድን ነው የሚመስለው ብለዋል። ዋጋ ራሱ የሚገርማችሁ ከመቶ ሃምሳ እስከ ሁለት መቶ ብር ብቻ ነው የተባለ እዚህ ውስጥ ገብተን ምን ይመስላል የሚለው ምግቡን የምናያለን፣ እንሰራለን፣ እንቀምሳለን። አብራችሁ ቆዩ። ሥራ ሁሉ መልካም ነው። እንግዲህ እናንተ ቤት ዛሬ መተና ለየት ያለ ቆንጆ ቆንጆ ምግቦች አሉ። ዋጋቸውን በጣም ተመጣጣኝ ነው ተብለናል። ምንድን ነው የምንሰራው ዛሬ? እንግዲህ ሁሉም ነገሮች አሉ። ላስ ሰንበር አለ፣ ኩላልት አለ፣ ድውለት አለ፣ ኮሌክሽን አለ፣ ብዙ ምግቦች አሉ። የቤቱ ግን ስፔሻል የምትለው ምንድን ነው? ቀድመን የምንሰራው ላስ ሰንበር ነው። በብዛት ላስ ሰንበር ነው የምታወቁ። በጣም ጥሩ። ስለዚህ ላስ ሰንበር ምላሰንበሩ የሚያስፈልገን ግብዓቶቹ እነዚህ ናቸው። ነው ምንድነው የሚያስፈልገን ማለት አሁን እዚህ ለምሳሌ ላሰንበር የበግ አለ የበሬ አለ። እንደሰው ፍላጎት ነው እንደሰው ፍላጎት ነው የምናቀርበው። ይሄ የበግ ነው፣ ይሄ ደግሞ የበሬ ነው። እንደ ፍላጎቱ ነው፣ ሰው እንደፈለገ መለየት ይችላል። የበሬ የበግ ትናንሽ ነው የሚታየው ትላልቅ ይለያሉ። በሬ ነው ይለያሉ ስለዚህ ምላስ ሰንበራችን እንሰራ ነው። አዎ፣ እንጀምርሽ እንግዲህ። ተመልካቾቻችን ለየት ያለ ነው ዛሬ የምንሰራው የምንቀምሰው ምግብ ምላስ ሰንበር። ስለዚህ ቆንጆ አድርገን እንሰራለን። አብራችሁ ቆዩ። የሚገርም ነው። እኔ እንደዚህ ብዙ ምላስ በአንድ ላይ እና ብዙ ኩላሊቶች አንድ ላይ አድርገን ነው የምንሰራው። ተመልካቾቻችንም እንግዲህ እንደምታዩት ነው፣ በጣም ብዙ ምላስ፣ በጣም ብዙ ኩላሊት ተዘጋጅቷል። እንግዲህ ይህንን አንድ ላይ አድርገን ቆንጆ ምላስ ሰንበር እንሰራለን ማለት ነው። እሺ እንግዲህ ይሄ ኩላሊት ነው፣ የበሬ ሳይሆን የበግ ነው፣ የበግ ኩላሊት ነው። በዚህ መልኩ እንደዚህ ከተፍና ምላሷን እዚህ ጋር ሞክራለሽ ብላለሽ። ይሄ በዚህ መልኩ እንደዚህ ከተፍና ደንበኞች እንዴት ነው ይወዱታል? በጣም ተፈላጊ ማንኛውም ምግብ አሁን ቃጠሎ የሚባል አለ ያው ጠዋት ዛሬ በጠዋት ስላለቀ ነው እንጂ በብዛት እሱን ይፈልጉታል ሰዎች። ኩላሊትም ምላስም ሁሉም ይፈልጉታል። በቃ ለብቻ ለብቻ ይሰራል። እንደ ኩላሊቱ ለየብቻ ነው የሚሰራው፣ ለየብቻ ነው። አንድ ላይ አይሰራም እኮ አንድ ላይ ሁሉም ተቀላቅሎ መስሎኝ አይደለም፣ ለየብቻ ነው። በቃ እንደዚህ ሆነ ለየብቻ ያዘጋጅና ምላስም እንደዚህ ለየብቻ ያዘጋጅሃል። አሁን ይሄ ደግሞ ምላስ ነው። ይሄ ምላስ ነው። ለዚህ ብቻ እንግዲህ የበጓ ምላስ ነው። ያንዷ በግ ምላስ ናትና እዚሁ ለየብቻ ነች። እስቲ ምላሷን እንኳን እኔ ልሞክር ምላስ እንድትሰጠኝ ፍጥነት

በጣም ቀልቃላ በግ ነበረች። እቺ እቺ ተፋፍቶ ነው ብለህ ይሄ እንደዚህ ሰነጠቃል። አዎ። ሽፌ እዚህ ሙያ ላይ በጣም ረጅም ዓመት አስቆጥራሃል። አዎ። በጣም የሰውስ አቀባበል እንዴት ነው ስታየው? ከዕለት ዕለት እንዴት ነው? ያው ያው ሰው በጣም በሁኑ ሰዓት በጣም ተፈላጊ ነው። ይሄ በዚህ ሰዓት አንደኛ እኛ ቤት ተፈላጊ ያደረገው ዋጋው በጣም ቅናሽ ነው በጣም አዎ እዚህ ጋር ምን እየሰራናል ነው ሰራተኛ ብናበዛ ወጥ ቤት ብለህ ብናበዛ ጠባሽ ብለህ ብናበዛው ዋጋ ከፍ እናደርገዋለን ዋጋ እየከፈላ ነው እና ባለቤቴ ነው ሁለት ከባለቤቴ ጋር ነው የምንሰራው ማንም እዚህ ጋር ከቀቀ ጣቢ በስተቀር ሰው ብዙ የለንም በዛ አንጻር ነው ዋጋ እየቀነሰ የሚሸጥ ነው እንጂ አሁን ይሄ ምግብ ሌላ ቦታ ላይ በ300 ብር አይገኝም እኛ ጋ በመቶ ሰማንያ ብር ነው የሚሸጡት። በተወደደ ኑሮ በዚህ ነው ያለ እንጀራ አብሮ የሚሸጥበት ሰዓት ላይ እኛ አሁን ይሄን ምላስ እንደዚህ በዚህ ዋጋ እንደዚህ ከትፈይን፣ ሀያ አራት ሰዓት ሰርቴ ነው ከባለቤቴ ጋ ያው ለልጆች አለን፣ ልጆቻችን ለማሳደግ ከባለቤቴ ጋ ሀያ አራት ሰዓት ሰርቴ ነው። እዚህ ጋ ቀን ሙሉ ሲሰላምኑ ነው። አሁን ይሄ መቶ ሰማንያ ብር ነው እኛጋ የሚሸጠው። ሌላ ቦታ ብትሄጂ፣ ይሄ ከሦስት መቶ በታች አይገኝም። ምክንያቱ አንድ ሰራተኛ ቦኑሳ ከአራት ከአምስት ሺህ በታች አይቀጠርም። ያን ዋጋ ነው ከፈለው እኛ ሁለታችን። ስለዚህ ለሰራተኛ የሚከፈለው ዋጋ ለራሳችን እዚህ እየሰራን ነው ሰውን እያደሰን ያለ ነው ማለት ነው። በዛ መልኩ ነው እንትን ነው። በቀን አንዴ ከበላ በቃ ቀን ሙሉ ሌላ ነገር አያስፈልግም ይባላል። በጣም ጠዋት ነው በቃ ሰንበር ሰንበር በተለይ በዛ መልኩ ነው። ሰንበር ጠዋት ቁርስ በደምብ ከተበላ በቃ ስለዚህ እንደምሰሙት ነው ተመልካቾቻችን፣ አንዴ በቀን አንዴ ብቻ የሚበላ ለጤናም ደግሞ ተስማሚ ቆንጆ ምግብ ነው እየሰራንላችሁ ያለ ነው። አብራችሁን ቆዩ። አሁን ይሄ እኔ ከታትፋለሁ። ከዚህ በኋላ ደግሞ እንግዲህ ከባለቤቴ ጋር አብሮ እንዲሰሩ ጋብዛለሁ። አንተ መክተፉ ላይ ነህ፣ ማብሰሉ ደግሞ ባለቤቴ ናት። ሁለቱም ተጋግዛለን። ተጋግዜ እንደምንሰራ እርግት ግን ነገር በብዛት ብዙ ጊዜ ጥብስ ላይ እሷ ናት የምሰራው ስለሆነች እሷ ትምጣ፣ እሷ ትምጣ፣ ነይ ጋንዲ እንግዲህ ቅድም ሽፌ ያስተዋውቀ የነበር ባለቤቴ ናት። ከእሷ ጋር የምትሰሪው ብሎ የነበረ እንግዲህ፣ ተመልካቾቻችን ከሼፍ ገነት ጋር ነው። ሌላውን ደግሞ ምን ሰራው? ስለዚህ ምንድን ነው ምን ሰራው? አሁን አሁን በቅድመ ተከተል ኩላሊት እንሰራለን። እሺ፣ በቃ እንጀምር። ኩላሊቷን አላቀብልሽ። አሁን እዚህ ጋር እስቶፋችን ለኮስ፣ ከዛ ምጣዱን ከፍታለን። እስኪ ሞቃል፣ ጠብቀው ትንሽ። ምን ጠብቀዋለን አይደለ? አዎ ከዛ በኋላ ምጣዳችን ሞቅ ስል ኩላሊቱን እንጨምራለን። ከዛ አጠባበሱ ደግሞ እያየን እንሄዳለን። አሪፍ አሪፍ። እሺ ግን እንዴት ነው ከባለቤትሽ ጋር አንድ ላይ መስራት ስራ አንድ ባልና ሚስት አንድ ላይ መስራት እንዴት ነው? በጣም አሪፍ ነው። በእኛ በእኛ ቤት በጣም አሪፍ ነው። ግን የቆየንበት ነው። በጣም በጣም የቆየንበት ነው። እኔ እና ባለቤት ብቻ አይደለም። እንደውም ትልቁ ልጅ ያለው ከጥሩ እናቴ ከዛ በኋላ ሲመጣ አሁን እሱ ያግዘናል። ምክንያቱም ብዙ ሰራተኞች የሚለንም፣ ሁለተኛ ነገር ደግሞ ሰራተኛ ስታበዝ እዚህ ቦታ ቅድም ባለቤት እንዳለ ስራ ሊበላሽብሽ ይችላል። ከስተምር እንደ በስነ ስርዓት እንትን አይስተናገድም። ምክንያቱም እኔ እነሱ ብቻ ነው የምንሰራ እዚህ ቦታ ላይ አንድ ነገር የምናገረው ማለት ነው፣ ለሚዲያ አንድ ነገር የምናገረው መንግስት ይሄንን አይተው አዳነች ከንቲባችን አዳነች ይሄንን አይታ እኛ ቤትም አንፈልግም ብርብ እንደዚህ አድርጉልንም አይደለም፣ መስራ ቦታና የሆነ የተወቻቸ ነገር አድርጋልን ከልጆቻችን እንድናሳድግ ማለት ነው። ይሄ አሁን ይሄም ክራይ ቤት ነው፣ መኖሪያ ቤትም ክራይ ቤት ነው። ይሄ አሳብ ውስጥ አስገብቶልኝ እንደ እግዚአብሔር ፍቃድ ማለት ማለት ነው መስራ ቦታ ብናገኝ በጣም በጣም በጣም በጣም ደስ ይለኛል። እንግዲህ መልክቱ ይድረስ ብለናል ለመንግስታችንም፣ ለከንቲባችን፣ ለአዳነች ይህንን ነው የምለው ምክንያቱም እዚህ ቦታ ላይ እኛ በተመጣጠነ ነገር ነው ለሰው የምናቀርበው። ገበያችንና ወጭቻን አይደለም። ምላስ ሰንበር አሁን የኛ የምንገዛ አንድ ምላስ ሰንበር ሶስት ሺህ ብር ነው። የበጉንም እንደዛው። ይሄ እኛ እንደ ወጭቻን አይደለም የምናገኘው፣ ለሰው ብለን ነው እንጂ መልክታችን ብታስተላልፉልን በጣም ደስ ይለናል። አንደኛ ነገር አሁን ምጣዳችን ሰምቷል። ኩላሊቷን እንዘምራለን። ከትፈን ያዘጋጀነው ኩላሊት አለ በለፍበትና ጠበሽላን አሁን እንደዚህ አድርገን፣ ለምሳሌ ለአንድ ሰው በቂ በጣም ከመጠን በላይ ስሎ አይጨርስም ብቻው። እዛ ይሄንን ኩላሊት ብዙ ሳት ይፈልጋል፣ እንደ ብዙ ይፈልጋል። ምላስ ሰንበር ነው ወዲያው የሚወጣ። ኩላሊት እና ምላስም ያ ና ሀለ አይደለም ግን፣ ኩላሊት ብዙ ሳት ይፈልገዋል፣ ምክንያቱም ቶሎ ሳት አይገባውም። እዛው ጨዋችን እንጨምራለን። ሁሉንም ጨዋ አምረን ክድል እናደርጋለን። እዚህ ደግሞ ክኖራ አለን እሱንም ጠብ እናደርግበታለን። ኬስቱ በጣም አይደል የተጨማረበት ነው። ምንድን ነው የጨመርነው? አሁን ክኖር እና ጨው ጀምረናል። ምክንያቱም ሌላ ግባቱ መጀመሪያ ተደርጎበታል ማረቁ ላይ ማለት ነው። ይሄ ሲቀቀል መጀመሪያ መረቁ ተስተካክሏል። በቃ እስከሚወስን እንጠብቃለን እንጀራችን እናዘጋጃለን። እሺ ምክንያቱም እኛ የምንሰራ ስራ ስራ በጣም ከባድ ነው። በጣም ከባድ ነው። አንደኛ አጥባት ይፈልጋል በጣም እረፍት ያለ ስራ ነው የምንሰራ። እግዚአብሔር ብቻ አረርቶ ሲሪ ባርከው ማለት ነው እንጂ በዚህ ዋጋ አረየት የማይገኝ ምየት ምየት እንደ ልፋታችን አናገኝም እኛ ደረሰ በቃ አዎ፣ ደርሷል። ሶስት ደቂቃ እንኳን እኮ አልፈጀም፣ አይፈጀም። መብላቱ ብቻ እኮ አይደለም። ጠግቦ በቃ በጣም በጣም አመስግኖ አመስግኖ ከተማ አዲስ አድሮ ያንልም በአንዱ አይነት ነው የምናየው አሁን

በዚሁ በዚሁ መረቅ ነው የሚሰራው። አዎ በራሱ መረቅ ነው የሚሰራ። አሁን ለምሳሌ ዱለትና እና ቃጠሎ ስላለቀብን ነው እንጂ፣ ቃጠሎ በጥሬ ነው የሚዘጋጀው። ዱለት ደግሞ በሌላ ምጣድ ነው የሚሰራ። እነዚህ ጥብሳጥሶች በአንድ ምጣድ ነው የሚሰሩት። እኔ እኮ ምላስ ምላስ ሰንበር ሲባል አንድ ላይ ተቀላቅሎ ምናም ይሰራ ነበር የመሰለኝ። ይቻላል። እንደዚያ ሰው ግን ብዙ ጊዜ የሚፈልገው አዎ ምላስ ሰንበር ይላሉ። አዎ እኛ ደግሞ እንደ ፍላጎታቸው ነው የምንሰራ። ምላስ ለብቻ አለ ብላሰን በርም አለ። ሲቀላቀልም በርግጥ አንድ አይነት ይሆናል። አዎ የጨው መጠን ምናምን እንዴት ነው የምታውቂው? በቃ ዝም ብሎ ምን እሱም ቢሆን አይቀምስም ባለቤትም አይቀምስም ማንኛውም ሰው አይቀምስም ልጅም አይቀምስም። ብቻ ሲወጣ ብቻ የሚገርም ነው። ስንቀምሰው ደግሞ ስንቀምሰው ደግሞ ምንና ይሆናል ምናምን ልዩ ነው። አይ ደስ ይላል። ስትወዱ ታያላችሁ። ከዛ በኋላ አሁን ደግሞ ሰንበራችን ሰራ ነው እንኳን እንኳን ቤት እንኳን መስራት ምክንያቱም እጅሽን አንቺ ነሽ የምታውቂው። እውነት ነው ግን እንደዚህ ተለክቶ ምናምን ስለሆነ ተለክቶ ሳይሆን እጅሽን፣ አሁን የሚያሰማና ማያሰማ እጅ አለ። አዎ፣ ከገባው በላይ አዎ፣ አለ አሁን እንከድናለን። ጉድ ነው እንግዲህ። ዛሬ ያንችን ብቻ ተቀምሶ ይታያል። ጨው እንደዚህ ትከሻለህ፣ ያሰማል፣ የማያሰማ ሰው አለ። ስለዚህ ያንች ያሰማል፣ አውቃለሁ፣ ያሰማል። አዎ ስለዚህ ጨው ፍጆታሽ ትንሽ ነው፣ በጣም ይጠቀማል። በሳት ወዲያው ነው የሚጨርሰው። እኔ ግን አልጨርስም። በሴት ልዩነት አለው ማለት ነው። ምክንያቱም እጅ እጅ ነው። አይ፣ በጾታ መውሰድ አሁን ለምሳሌ አንድ ዳቦ ዳቦ የሚቦካለት የሚቦካለትና የማይቦካለት ሰው አለ። እንደዛው አሁን የምንሰራው ማለት ነው። አሁን ለየት ያለ ሰርፕራይዝ የሚያደርግሽ ማለት ጸግሽ ኮሌክሽን የሚባል ምግብ ሰርቼልሽ አመጣለሁ። እስከዛ ደግሞ አንቺ ይሄንን እዛ እየበላሽ ታብቅልሽ። እኔ ጀልሽ ወጣ ለኝ እሺ፣ ይዘሽ እንጂ ይሄንን እንግዲህ ተሰርቶልኛል። ይሄንን እየቀመስኩኝ እያጣጣምኩኝ እጠብቃታለሁ። ሌላው ሰርፕራይዝ ነው። የነገርን ብላኛለች። እችን እንቅመሳት። እንግዲህ ምግባችን ቀርቧል። ተመልካቾቻችን ሁሉንም እየቀመሰን እንግዲህ እናጣጥማለን። ከፊቱ ጀምር። ምላሷ መትሻል ይመስለኛል። ምላሴ የሚያስረዝምልኝ ከሆነ ስቲ ልሞክር። አበላል አልተርፍበትም እንግዲህ። አበላሉ እኛ ጋር ስንበላ እንደዚህ ገልበት ይደረግና እንደዚህ ነው ሚበላ። ሜዛሞ ታምጣለሁ። አሞት ያስፈልጋል። እሺ ቆይ መጀመሪያ ግን እንደዚህ ላጣጥመው። እኔ አሞቱ ለምን መጣ? እንደዚህ ይደረግና በጣም ይጥማል። ምንም ያስፈልግ በጣም ይጥማል። ምርጥ ቀል ቀል እያደረጋችሁ ነው የሚበላው ተብሏል። እንግዲህ አዎ፣ ኩላሊቱን አግኝቻለሁ፣ ሰንበሩን አግኝቻለሁ፣ ምላሱን ብዙ ነው ነው ነው ከሞተ እንደዚህ ጥቀሻትና እና ጥቀሳት በጣም ተፈላጊ ነች። ሎሚ ምግቡ በጣም ነው የሚጣፍጠው። እህ ምግባችን የታወቀ ነው። አዎ ቆንጆ ነው። በዚህ ዋጋ ደግሞ እነዚህን የመሳሰሉ ቆንጆ ምግብ ማግኘት ደግሞ ቀላል አይደለም። ሽሮ እንኳን እኮ በ150 ብር ነው ሰዓት። ያው ከኛ ቤት ምግብ ሌላ ቦታ ሽሮ ይበልጣል። በእውነት ያው ሁሉ ሰው ሁሉ ይበልጣል። አዎ ሰው ሁሉ ብዙ ተጠቃሚ ነው። የት ለዛ ነው ከሩቁ ሰውም ይመጣል፣ ከዘነበ ወርቅ ይመጣል፣ ከፒያሳ ይመጣል፣ ከትራንስፖርቱ ጭምር ያዋጣል። ሐሞቷን ልቀምሳት ነው በጣም ይጣፍጣል ብሏል። እኛም እስኪ ንቅመሳት፣ ቆንጆ ይሆናል ብዬ ተስፋ አደርጋለሁ።

ይሁን እንደዚህ ተቀሰስ አድርጌ በደንብ አድርጌ ብለህ እኮ ነከርከው ታይ ደስ ይላል። ምን ያህል ጊዜ ሆናችሁ ማለት ነው በዚህ ስራ ላይ? ከአምስት አመት በላይ አምስት አመት በላይ አድርገ። ቅድም ዋጋዎቹን ስነግር ነበረ። በእርግጥ ግን የበለጠ ዝቅተኛ ዋጋ ስንት ነው ከፍተኛው ስትይ አልነበረ። ዝቅተኛው ዋጋ ተባሉ እኛ ጋር መቶ ስልሳ ብር ሰምበር መቶ ስልሳ ብር

በጣም ነው ደስ የሚለው። አሁን ጊዜውን ማለት አሁን ኑሮው ትንሽ ወደድ እያለ ነው አይደለ? ሁሉም ነገር ምሬት ሆኗል። እና ሽፌ ጋ ደግሞ ከመጣችሁ እነዚህን የመሳሰሉ ቆንጆ ምግቦች ማግኘት ትችላላችሁ። ቄራ፣ የቱ ጋ ነው ሽፌ አንተን ማግኘት? ቄራ ፍሩት ፊት ለፊት ወይም ደግሞ እስካኒያ ገቢዎች መግባ ፊት ለፊት ይባላል። ይሄ ከቄራ አለፍ እንዳልኩ ፍሩት ወይም ደግሞ እስካኒያ ገረጅ ፊት ለፊት ቅርቆስ ገቢዎች መፍለያ መግቢያ ላይ ይባላል። ቦታው ሞር ግን ግልጽ ለማድረግ ግልጽ ቦታ ነው ነው የታወቀ ቦታ ነው። ገቢዎችም ብሎ እዚች ጋርች መግቢያ ጫፍ ላይ ነው። የከስተመርስ የከስተመር አስተያየት ምን ይመስላል? እንዴት ነው? ምን ይሉሃል አአ ሰዎቹ እርግጥ፣ ያው ከሚያዋጣት ቦታ እንጻር እኛ ጋር በጣም ከሁሉ አንርግጠኛ አዲስ አበባ ውስጥ እንደጀነት ይኖራል ብዬ አልገምትም። ምክንያቱም ለምሳሌ ሽሮ እኔም ወጥቼ ውጪ እጠቀማለሁ። ሽሮ ራሱ አታገኙም በዚህ ዋጋ። እኔ ይሄ ልምድ ያገኘው በብዛት አንደኛ፣ አዲስ አበባ ቄራ ድርጅት ከ10 ዓመት በላይ ስራ ሰርቻለሁ። ከዛ ነው ወደ ግል የተወርኩት እና 2002 ላይ በ12 ብር ሂሳብ ነው የተጀመረው። ያው በዛ በዛ እያለ በኮሮና ጊዜ ራሱ የነበረን ይሄ በ60 ብር ነው ስንሸጥ የነበረው ማለት ነው።

እንግዲህ ኮሌክሽን የሚባለው ምግብ እዚህ ሽፌ ጋ ብቻ ቄራ ከመጣችው ታገኙት ምግብ ነው እስቲ እንሞክረው አያያዝ ግን ከሞቱሞታ እ በጣም ነው የምወዳት የምር ኮሌክሽን ቆንጆ በጣም ከሁሉም የተቀላቀለ ሆነች ኮሌክሽኗ እንግዲህ ጠቀለል ተደርጋ ነው የምትጎረሰው

ላስቀመጡት ትንሽ ጠንከር ማለት ባህሪ ይኖራል። ከዛ ውጭ ግን ቆንጆ በጣም ነው የሚጣፍጠው። ተመልካቾቻችን እንግዲህ በአዲስ ጣም የነበርን ቆንጆ ቆይታ፣ በጣም ለየት ባለ መልኩ ሽፌ እንግዲህ በተለያዩ ኮሌክሽን ምን የቀረው ነገር አለ? ምላሰንበር ሰንበር በፈለጋችሁት አይነት ቆንጆ አድርገው ያዘጋጅላችኋል። ቦታውም እንግዲህ በደንብ ገልጸ ነዋል። ቄራ አካባቢ ከመጣችሁ ሽፌን አታጡትም። የነበረን ቆይታ ይሄንን ይመስል ነበረ። ሳምንት በሌላ አዲስ ጣም እስከምንገናኝ ድረስ ደና ሆኑ። እኛ ግን እንበላለን።